ከገድለ አቡነ ሐራ ድንግል። የአቡነ ሐራ ድንግል አባቱና እናቱ በላጉና ምድር ይኖሩ ነበረ። እርሷም ከደራ ምድር አንድ ክፍል ናት። አባቱም ዮሐንስ የሚባል የሬማ ቄስ ነበረ። እናቱም ወለተ ጊዮርጊስ ትባል ነበረ። ሁለቱም በወገን ከከበሩ ቤተሰቦች ነበሩ። እነርሱም ጻድቃንና ደጋግ ሰዎች እግዚአብሔርን የሚፈሩ ነበሩ። ከክፋትም ሥራም ሁሉ የራቁ ነበሩ። በበጎ ምግባር ሁሉ የጸኑ ነበሩ። ሶስት ወንዶች ልጆች ነበሯቸው። ከእነርሱም አንዱ የዓለም መብራት የኢትዮጵያ ብርሃን ሐራ ድንግል ነበረ። ይህም ገድለኛ ልጃቸው ከመውለዳቸው አስቀድሞ ገንዘባቸውን ለድሆችና ለጦም አዳሪዎች፣ ለባልቴቶችና ለሙት ልጆች፣ ለካህናትና ለምዕመናን፣ ለሕዝበ ክርስቲያን ሁሉ ይሰጡ ነበረ። ይህንንም ያደርጉ ነበረ። ስጡ ይሰጣቸዋል። ዳግመኛም ለሌለው ይስጥ የሚለውን የወንጌል ቃልና ሌላውንም መጽሐፍ ካለ ስጥ ከሌለ ሕዘን የሚለውን ቃል አስቦ ነው። በዚህም ነገር ላይ እንዲህ እያሉ ይጸልዩ ነበረ። አንተን ደስ የሚያሰኝ ፍቃድን ሁሉ የሚያደርግ በደግነቱም ለፍጥረት ሁሉ የሚጠቅም ሰሎሞን ብልህ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ያሳዝናል ብሎ እንደተናገረ የእኛንም ልብ ደስ የሚያሰኝ ጠቃሚ ልጅ ስጠን። ጸሎትም እንደሚጠቅም ከቅዱሳን መጻሕፍት ምሳሌ አግኝተው ይህንን ሁሉ ጸሎት ጸለዩ። ሐና በአንደኛ መጽሐፈ ነገሥት። ለሚጸልይ የጸሎት መልስ ይሰጠዋል፣ የጻድቃኑ ዕድሜ ያረዝማል ብላለች። ዳዊትም በመዝሙሩ መንገድህን ለእግዚአብሔር ግለጥ፣ በእርሱ ታመን፣ እርሱም ያደርግልሃል ብሏል። ከዚህ በኋላ እግዚአብሔር ጸሎታቸውን ልመናቸውንና እንደ ጣፋጭ እጣንና እንደ ንጹህ መሥዋዕት በተቀበላቸው ጊዜ በዚያች ዕለት በጋብቻ በጋ ሥርዓት ተገናኙ። ሁለቱም በንጽህና ሐብልት የታሰሩ ነበሩና ዝሙትንና ኀጢአትን አያውቁም ነበረ። ነገር ግን ወንድ ሁሉ በሚስቱ ጸንቶ ይኑር ሚስትን በባሏ ጸንታ ትኑር በሚለው የመጽሐፍ ስርዓት እርስ በእርሳቸው ይጠባበቁ ነበረ። በዚያች በተገናኙባት ዕለት ወለተ ጊዮርጊስ መልካም ሥራው እንደ ፀሐይ አወጣጥ የሚያበራ የኢትዮጵያ ብርሃን ሐራ ድንግልን ጸነሰችው። ከጸነሰችው በኋላ ዘጠኝ ወር ከአምስት ቀን በንጉሥ አጽናፍ ሰገድ ወለደችው። እርሱም በወለደችው ጊዜ እጅግ ደስ አላት። አባቱና ዘመዶቹም እጅግ ደስ አላቸው። አሴትም አደረጉ አጣንን በእግዚአብሔር ዘንድ በጸሎቱ የሚያስተምራቸውና ዳዊት በመቶ 11ኛው መዝሙሩ መልካም ዛፍ መልካም ፍሬን ያፈራል፣ ክፉ ዛፍ ግን ክፉ ፍሬን ያፈራል፣ ዛፍ ከፍሬው ይታወቃልና ብሎ እንደተናገረ ወላጆቹን በመናኑ ሁሉ አንደበት የሚያስመሰግናቸው የተባረከ ልጅ ተወልዶላቸዋልና በአርባኛው ቀን ይህን ልጃቸውን ሐዋርያት በኢየሩሳሌም አንዱ ነው እንዳዘዙት ስርዓት ቤተ ክርስቲያን ወሰዱት። ያን ጊዜም በጥምቀት ጸጋ የወለደው ስሙን ሐራ ድንግል ብሎ ሰየመው። ከዚያም በኋላ አባቱና እናቱ ተቀብለው ወደ ቤታቸው ወሰዱት። በሕግና በስራት አሳደጉት። የሶሎሞንን ቃል አውቀው ቅዱሳት መጻሕፍትን ብሉይና ሐዲስን የዳዊት መዝሙር ለሚያስተምር መምህር ሰጡት። የአምፃን ቅዱሳት መጻሕፍትን የሚሉትን አውቆ ስላስተዋለ እስኪያድግ አቅማዳም እስኪደስ ድረስ ለትምህርት የተጋ ሆነ። በመምህሩ ፍቃድ የድቁና ሹመት ከጳጳሱ ይቀበል ዘንድ በዚያ ወራት ሄደ። የድቁና ሹመት ተቀብሎ በደስታና በሐሴት በሰላምና በሕይወት ወደ መንደሩ ተመልሶ ገባ። የጥበባት ባሕርና የቋንቋ ባለቤት ሐዋርያው ቅዱስ ጳውሎስም የትምህርት ምንጭ ለሆነው ለደቀ መዝሙሩ ለጢሞቴዎስ በላከው መልእክቱ ዲያቆናት ንጹዋን ይሁኑ፣ ለጸሎትም የነቁና የተጉ ይሁኑ ብሎ እንደተናገረ በንጽሕናና በቅድስና በጸሎትና በጭምተኝነት በፍቅርና በትሕትና እግዚአብሔርን ያገለግለው ጀመረ። አባታችን ሐራ ድንግልም በእነዚህ የብሉይና የአዲስ መጽሐፍ ቃል ጸንቶ ሲኖር ክቡር ዳዊት መዝሙር 88 ላይ ሞትን ሳያይ በሕይወት የሚኖር ማን ነው? ዳግመኛም መዝሙር 143 ሰውስ ከንቱን ይመስላል፣ ዘመኑም እንደ ጥላ ያልፋል ብሎ እንደተናገረ በአቤልና በሴት ከተጀመረው ከዚህ ሞት የሚድን ስለሌለ አባቱና እናቱ ከዚህ ዓለም ድካም አረፉ። ወደ ዘላለም ሕይወትም ሄዱ። አባታችን ሐራ ድንግልም በወላጆቹ ሞት የመረረ ለቅሶን አለቀሰ አዘነም። አባታችን ሐራ ድንግልም ካባቱና እናቱ ሞት በኋላ ሬማ በምትባል ደሴት እየተመላለሰ በቤታቸው ውስጥ ለጥቂት ወራት ተቀመጠ። ከሬማም ወደ ዘጌ ይሄድ ነበረ። ከዘጌም ወደዚያ ወደ ሬማ ይመለስ ነበር። እንደዚህ ዓለም ሰዎችም ሚስት ሊያገባ አልወደደም። ነገር ግን በድንግልና ኖረ። ልብሰ ምንኩስናንም ሳይለብስ አርባ ዓመት ሆነው። ከዚህም በኋላ በጽኑ ደዌ ታመመ። የነዳድ በሽታም ያዘው። ከደዌው ጽናት የተነሳም በሥጋውና በነፍሱ ከእግዚአብሔር ፈውስን ያገኝ ዘንድ ልብሰ ምንኩስናን ለመልበስ ወደደ። መዓዛ ድንግል የተባለውን የሬማ መምህር ልብሰ ምንኩስናን ይሰጠው ዘንድ ለምኖ ነገረው። እርሱም ልብሰ ምንኩስናን አለበሰው። ለወጣንያን ለማዕከላውያንና ለፍጹማን መነኮሳት የሚገባቸውን የምንኩስናን ሕግ ሁሉ ሰጠው። ከዚህ በኋላ እግዚአብሔርን ከሞት ስላዳነው ከደዌው ተፈወሰ። ከዚህም በኋላ የቅስና ማዕረግ ከዚያ ጳጳስ ከተቀበለ በኋላ በዚሁ ደስ እያለውና እሴት እያደረገ ከመንገዱ ተመልሶ ወደ ቤቱ ገባ። እግዚአብሔር እሱ የተመኘውንና የፈለገውን አድርጎለታልና በዚህ ሁኔታ እያለ ወደ ዓለም መመለስ አልፈለገም። ተመልሶ ከዘመዶቹና ከአገሩ ሰዎች ተሰውሮ ወደ ሸዋ ሊሄድ ወደደ። ወደ አሰበበት ለመድረስ በመንገድ ላይ ሲሄድ ዘመዶቹ ወደ አገራቸው ሲመለሱ ያገኙትና ከእርሱም አንዱ የወንድሙ ልጅና የልብ ወዳጅ ስለነበረ ሁሉንም ያነሳሳቸው አርከ መራዊ ይባላል። እነርሱም ግራሪያ በተባለ አገር ያዙትና ወዴት ትሄዳለህ? አሉት። እባክህ ወደ አገርህ ተመለስ። ለአገር እና ለዘመዶች ይህ የሚቀርብ ገዳም እንፈልግልሃለን። አንተም እንዳዘዝከን እናደርጋለን እንጂ ከፍቃድህ አንወጣም። አንተ አባታችን ጸድቀህኛንም በጽድቅህ እንድታጸድቀን ትሉ ከማንቀላፋ እሳቱም ከማይጠፋ ከጋነመሳት እንድታድነን እንወዳለንና እንደማንሸነግልህም፣ አባ አምላካችን በእግዚአብሔር ስም እንምንልሃለን። ይህንን ቃላቸውን ከሰማ በኋላ እሻላቸው። እነርሱም ሰባት ምሳሮች ይዘው ከቁስቋም ጀምረው ገዳም እስካደረገው ድረስ መንገዱን ይጠርጉና ዛፎቹን ይቆርጡ ጀመሩ። ወደ ገዳም በደረሱ ጊዜ ማረፊያ ይችናት በድካሜ ጊዜ ማርፍበት ትንሽ ቤት ስሉልኝ እንጂ ከዚህ ወደ ሌላ አትሄዱ። እስከ ሞቴ ድረስ በእርሷ እንድኖር እግዚአብሔር አዞኛልና የሥጋዬንም በድን እስከ ሙታን ትንሣኤ ድረስ በውስጥ አይኖራል አላቸው። በዚያችም ቀን እንጨቱን ቈርጠው መሬቱን ቈፍረው አጠራጠሩለት እርሱንም በገዳሙ ትተውት ወደ ቤታቸው ሄዱ። አባታችን ሐራ ድንግልም በተራበ ጊዜ እንጀራ አይበላም ነበረ። ጥቂት ምስርና አተር አደንጓሬ ይበላ ነበረ። በትንሽ ጽዋ መክደኛ ጽዋ ሰፍሮ በትንሽ ድስት ይቀቅለው ነበረ። ያም በጽዋው መክደኛ ሰባት መስፈሪያ ነበረ በሶስት አንድ ቀን ይመገበው ነበረ ከምድርም ፍራፍሬ በበላ ጊዜ እሼ የሚባል ፍሬ ይመገብ ነበረ ከምናኔው በኋላ ግን ከውሃ በቀር ሌሎች መጠጦችን አልጠጣም ነበረ ያን ጊዜም ብዙዎች አራዊት አንበሶች ነብሮች ዝሆኖች ተኩላዎችና ጅቦች የዱር እንስሳዎች ያስፈራሩት ዘንድ ወደ እርሱ መጡ እርሱ ግን እግዚአብሔር ከእርሱ ጋር ስለነበረ ከፊቱ እንዲሸሹ አስፈራርቶ አስደነገጣቸው እንጂ አልፈራቸውም ነበረ ይህም ነገር ከሆነ በኋላ የቅል አይነት ተክልና ወይን፣ ሎሚና ኮክ ተከለ። እነዚህም ተክሎች ከሩቅ ወንዝ ውሃ በእጁ ቀርቶ በትከሻው ተሸክሞ ያጠጣቸው ነበረ። መንገዱም ምርቁ ስለነበረ አባታችን ሐራ ድንግል እንዲህ ብሎ ጸለየ። ከእናቴ ማኅፀን ያወጣኸኝ፣ እስከዚች ሰዓት ያደረስከኝ ፈጣሪ እግዚአብሔር ሆይ እስራኤል ከግብፅ በወጡ ጊዜ ሙሴ ካለት ውሃን እንዳወጣ ከዚህ ምድር ውሃን አወጣ ዘንድ ጸሎቴን ልመናኝ ስማይ ብሎ በሁለት ረድፎች ምድሩን ቆፈረ፣ በመስቀል ምልክትም ባረካቸው። ወዲያውኑ ከሁለቱ ረድፎች ውኃዎች ፈሰሱ። በፈለቁት ውኃዎች በየጊዜው እንዲያፈሩና ሊያዩት ወደ እርሱ ለሚመጡ ሰዎች ምግብ እንዲሆኑ እነዚህን ተክሎች አጠጣቸው። ለሚለምኑትም ድሆችም ቅጠሉን ፍሬ ያፈራውን አይነት በገበያ ሽጦ ምጽዋት ይሰጣቸው ነበረ። በዚያ ጊዜም የበጎ ነገር ጥላት ሰይጣን በሴት አምሳል በነጭ ሐር በወርቅ በብር በጉትቻዎችና በቀለበቶች አጊጦ መጣና እንዲህ አለው፣ ለምን ብቻህን ትኖራለህ? ሁለት ሆነው መኖር ሰዎች ልማዳቸው ነውና ከእኔ ጋር ብትኖር አይሻልህ ምን? አባታችንም ተቆጣ። የእግዚአብሔር ቃል በሚጸለይበት በጠበልቃ የነበረውን ውኃ በሰይጣን ረጨበት። ሰይጣንም ደንግጦ ሸሸ፣ በባህርም ሰጠመ። አባታችን እስኪሰማ ድረስ ባህሩን አወከው። አባታችንን ለማሳት ሰባት ጊዜ መጣ፣ ነገር ግን በእግዚአብሔር ኃይል ድል ተደረገ። አንዲት ሚዳቋ ነብር እያባረራት መጣች። ወደ አባታችን ሐራ ድንግል ቤት ገብታ በእርሱ ተማጥና ከእግሩ በታች ተጋደመች። አባታችን ወደ ፈጣሪ ወደ እግዚአብሔር እየጸለየና እየለመነ ተቀምጦ ነበረ። ያችን ሚዳቋ የሚያባረራት ነብር መጣ። አባታችን ወደ ያለበት ደርሶ በደጁ ቆመ። አባታችን ባየው ጊዜ ጊዜው ቀን ስለነበረ ፈርቶ ወደ ውስጥ አልገባም። ያም ነብር ተቆጥቶ በዚያ ቦታ ተፍገመገመ። አባታችን ነብሩን ገድለህ ትበላ ዘንድ እግዚአብሔር አልሰጠህም። ነብሩም ይህን ነገር ከአባታችን ቃል ሰምቶ ሳይገላት ሄደ። በዚያች ሌሊት በእርሱ ዘንድ አደረች። በማግስቱም ከቤት ወጥታ በደጅ ስትመላለስ አባታችን ባያት ጊዜ እንዲህ ብሎ አሰናበታት። ከቦታሽ አባሮ ያሳደደሽ ወደ እኔም ያደረሰሽ ያ ነብር ትናንትና ስለሄደ ወደ ቦታሽ ሂጂ። ይህንንም ሰምታ ወደ ቦታ ተመለሰች። አባታችንም ሁለት ደቀ መዝሙሮች ነበሩት። አንዱ እሱን ያዘዘውን የሚፈጽም ነበረ፣ ተስፋዬና አመተ ግዚ ዓለምን ንቃ ወደ ገዳም የገባች ነበረች። እርሷም ከአባታችን ቤት ትንሽ በሚርቀው ቤት ተቀምጣ ከምናኔዋ ጀምሮ በሞት እስከተለየች ድረስ ረዳትና አገልጋይ ሆና ራሷን ለአባታችን ሰጠች። እርሷም በሥጋ ዝምድና ከሚቀርቡት አንዷ ነበረች። እርሷም በአገልግሎቷና በታዛዥነቷ እንደዚህ ይሁን የሚለውን ፍቃዱን በመፈጸም እጅግ ደስ አሰኘችው። በምግባሯ ደግ በነገሯም እውነተኛ በልቧም ብልህ ነበረች። ከዚህም በኋላ የአንዲት ታላቅ ሴት አሽከሮች ወደ አባታችን መጡ። ሊጣሉትም ወደ ቤት ገቡ። አንተ ከንጉሡ ፍቃድ ወጥተህ በአመፅ የምትኖር የንጉሥ ከዳተኛ አይደለምን? እያሉ ፈጽመው ሰደቡት። ከገቡበትም ወጥተው የአባታችንን የወይን ዘለላም ምንም ሳያስቀሩለት ቆርጠው ወሰዱ። አባታችንም ምንም አልተናገራቸውም። የወሰዱትንም ወይን ለመቤታቸው የወይኑ ዘለላ ሰጡ። መቤታቸውም ይህ ወይን ከማን አመጣችሁ አለቻቸው። ሐራ ድንግል ከሚባለው መነኮስ ነው አሏት። አንዱንም የሆድ በሽታ ተይዞ አንጀቱን ቆረጠው። እመቤታቸውም እነዚህን አንተን ያስቀየሙ የበደሉ ናቸውና ማርሊ ብላ አሽከሮችን ላከች። እግዚአብሔር ይቅር የሚላቸውና በደላቸውን የሚተወላቸው ከሆነ ይቅር እላችኋለሁ። አሽከሮቹን በተመለሱ ጊዜ ሆዱን የቆረጠው ሞተ። ጻድቁ አባታችን ስለተሳደበ እግዚአብሔር ተቆጥቶታልና። ይህንን የሰሙት የተደረገውን ባዩ ጊዜ አደነቁ። ይህ ድንቅ ነገር ከሆነ ከረዥም ወራት በኋላ አመተ ወልድ የተባለች አንድ ሴት ታመመች፣ እርሷም በዚህ በሽታ ሞተች። መላእክተ ሞትም ያችን ነፍስ እያጣደፉና እያዳፉ ወደ ፈጣሪዋ አደረሷት። በዚች ሰዓትም አባታችን ሐራ ድንግል ወደ ፈጣሪው ወደ እግዚአብሔር እንዲያለ ጸለየ፣ አለቀሰም። ይችን ዛሬ ሞተችውን ስጋዋ በመሬት ተጥሎ በነፍሷ ወደ አንተ የመጣችሁን ማርልኝና አንሳልኝ ነፍሴን እናስቀኝ በአንተ ላይ ጥያለሁ ብላ በእኔ ላይ እንደተማጠነች፣ አቤቱ አንተ ራስህ ታውቃለህና በሕይወት ሳለች እንዳገለገለችኝ አንተ ራስህ ታውቃለህ። አባታችን ይህንን ጸሎት ጸልዮ ዝም አለ። እግዚአብሔርም ይችን ነፍስ ለምን ወደ እኔ ያመጣችኋት? የሐራ ድንግል አይደለችምን? የእርሱ ስለ ሆነች ወደ እርሱ መልሷት። እርሷም በሰማይ ሳለች ከፈጣሪዋ አንደበት ከሰማች በኋላ ቅዱስ ገብርኤልን ለወዳጄ ለሐራ ድንግል ሦስት ጊዜ እንዲብለህ አዋጅ ንገር ሲል ከዚያ ከፈጣሪ አንደበት ሰማች። ሐራ ድንግል ሆይ በእጅህ የተባረከውንና በቃሌ የተጽናናውን ስምህን የጠራውንና መታሰቢያን ያደረገውን ለተራቡትም ለተጠሙትም እህል ውሃን በመስጠት በዓልህን ያከበረውን ኃጢአተኛና በደለኛ ሳለም በጸሎትና በቃል ኪዳንህ የታመነውን የገድልህን መጽሐፍ የጻፈውን ያነበበውና የተረጎመውን የሰማውንና ለሰዎች ያሰማውን አጽመን እየጠበቀ በገዳሜ የተቀመጠውን አንተን ወዶ ከሩቅ ወይም ከቅርብ አገር በመምጣት ገዳምህን የጎበኘውን ወንድ ልጁና ሴት ልጁንም በስም የጠራውን እነዚህን ሁሉ በየወገናቸው ከሥጋ ከነፍስ ባርነት ነፃ የወጡ የሆኑ ዘንድ እስከ ሰባት ትውልድ ድረስ አለው። አንተ አገልግልሃልና ከሕፃንነትም ጀምረ እስከዚህ ሰዓት ፍቃድን ፈጽመሃልና በሞት ከሥጓ የተለየች ያቺ ነፍስም ይህንን ነገር ከሰማች በኋላ ከሰማይ ተመለሰች፣ ከስጋዋ ጋር ተዋህዳ በአባታችን ጸሎት ተነሳች። የወዳጄ ሐራ ድንግል ሂድና አዋጅ ንገር ብሎ መልአኩ ገብርኤል ሲያዘው ከእግዚአብሔር የሰማችውን ቃል ኪዳን ለሰዎች ተናገረች። አባታችን ሐራ ድንግልም በጸጋ አወቀ የእግዚአብሔር ሚስጥር ባየች በዚህ ሴት መነሳት ደስ አለው። እግዚአብሔርም ለአባታችን ሁለት ቃል ኪዳን ሰጠው። አንደኛው ያች ሴት ናት፣ ሁለተኛውም ከዚህ ዓለም በሞት ተለይቶ ወደ ዘላለም ሕይወት በሄደ ጊዜ እግዚአብሔር የሰጠው ነው። መንኩሰው በገዳማቸው ከገቡበት ፈጽሞ ሳይወጡ ለ14 ዓመት በተሐቅቦ ተቀምጠዋል። በአንድ ወቅት ጠላት ተነስቶ አካባቢውን በሙሉ በመውረር ሁሉን ሲማርኩ ገዳሟን አይተው ወደ እርሷ ሊገቡ ሲሉ በታምራት ባሉበት ተይዘው ቆመው በመቅረታቸው ጉዳት ሳያደርሱባት ተመልሰዋል። ሱስንዮስ ሁለት ባሕሪ፣ ሁለት አካል የሚለውን የሮማን የረከሰ ሃይማኖት በአገራችን ላይ አውጆ ለብዙዎች መጠጊያ የሆነውን ሃይማኖታቸውን ሲያስተምሯቸውና ሲያጽኗቸው አንድ የሆነውን መለኮትና ትስብት ለምን ከሁለት ወገን ትከፍለዋለህ? ብለው ሲገስጹት ፈርቶ አሽከሮቹን ይህም መነኩሴ ከቤት ያውጥታችሁ በፍጥነት ወደ ገዳሙ አድርሱልኝ ብሏቸዋል። እመቤታችንን እጅግ አድርገው የወዷት ነበርና ምስጋናዋን ሲያደርሱ ሦስት ክንድ ከምድር ከፍ ይሉ ነበረ። ቅዱስ ገብርኤልም የሁልጊዜ ጠባቂያቸው ነበረ። በ1574 ዓ ም አሁንም በስማቸው ወደሚጠራው ገዳመ ወነያት ገቡ። በዚያም ወንጌልን እያስተማሩ እጅግ ድንቅ ድንቅ የሆኑ ታምራትን እያደረጉ፣ ሙት እያስነሱ፣ ድውያንን እየፈወሱ እግዚአብሔርን ሲያገለግሉ ኑረዋል። የማነ ብርሃን የሚባል ታማኝ አገልጋይ አህያ ነበራቸው። አህያውም ጸሎታቸው ይጠብቀው ነበር እንጂ እረኛ አልነበረውም። አንገቱ ላይ ቃጭል አስረው ወደ ገበሬው አውድማ ይልኩትና አህያውም ቃጭሉን እያጮኸ ወደ አውድማው ሁሉ ሂዶ እየዞረ ማርያም ባርኪ በረከት ሰፍረው ይጭኑታል። አህያውም ከገበሬ ሁሉ የሰበሰበውን እህል ይዞ ወደ አቡነ ሐራ ድንግል ይገባል። በፈለጉትም ሰዓት ራሱ አውቆ ይመጣላቸው ነበረ። አህያውም አርጅቶ ሲሞት እንደ ሰው አልቅሰውና በአዲስ ጨርቅ ጠቅልለው ቀብረውታል። አህያቸው የማነ ብርሃን ከተቀበረበት ቦታ ላይ ጸበል ፈልቆ አስደናቂ ታምራት እያደረገ ይገኛል። ጸሎታችንን በንጹሕ ልቦና ለእግዚአብሔር ማቅረብ እንዳለብን አባታችን ሐራ ድንግል መነኮስ መቃቢስ በድርሳኑ እንዲህ ሲል የተናገረውን ሁልጊዜ ያስበው ነበረ። ልጆቼ ሆይ ስሙኝ፣ ልንገራችሁ። ማር ከሬት ጋር ይጣፍጣልን? ሰው ያለ አይን ያያልን? ጽድቅስ ያለ ምግባር ይገኛልን? በዓለም ውስጥ ከፀሐይ ብርሃን ይልቅ የሚያበራ አለን? ከትሕትናስ የሚሻል መልካም ሥራ አለን? ጥላ የሌለው ሥጋን የለበሳለን? ከሴቶች ጋር የሚኖር ንጹሕ ሰው አለን? በሥጋ ባይወርቅ በሐሳብ ይወድቃል። በዚህ ምክንያት ሥጋ ይረክሳል። ፍቅር ማለት ከራስ ይልቅ ለሌላው ማሰብ ነው። በትረ ማርያም ስለሚባሉና ራሳቸው ለሌሎች አሳልፈው ስለሰጡ ጻድቅ አባት በአቡነ ሐራ ድንግል ላይ ተጽፎ የሚገኘው አስደናቂ ታሪክ አለ። ከሚኖሩበት ዘጌ ሌላ ቦታ ከሄዱ በኋላ ወደ ገዳማቸው ዘጌ የሚመለሱት ለነዲያን የሚሰጡትን ነገር ከሰበሰቡ በኋላ ነበረ። ለነዲያንም የሚሰጡት ነገር ለመሰብሰብ ሲሉ ምን ያደርጉ እንደነበረ ገዱ ላይ የተጻፈውን እንመልከት። እርሱ ክብርና ጽድቅን ካገኘ በኋላ ለአጣዳ ሰው ምግብ ለማግኘት ሲል ለፈረስና ለበቅሎ ሳር ያጭድ ዘንድ ባሪያ ሆኖ የተሸጠበት ጊዜ ነበረ። ከባለጸጋው ቁራሽ እንጀራን ተቀብሎ ረሃብ ለጠናበት ዳ ይሰጠው ዘንድ በባለጸጋው ደጅ ከድሆች ጋር ተቀምጦ የሚለምንበት ጊዜ ነበረ። በመንገድ ላይ የሚያልፉ ሰዎችን ዕቃቸውን ይሸከም ዘንድ በመንገድ የሚቆምበት ጊዜ ነበረ። ሁለቱ ሃያላን ሁለት ሃያላን አሉ። እነርሱም ሰው ሞቶ ካላመለጣቸው በቀር ከደካሞች ወይም ከብርቶች ማንም ሊቃወማቸው አይቻልም። እነርሱም አንደኛ ደዌ፣ ሁለተኛውም እርጅና ናቸው። ከነዚህ ሁለት ታያላን ከሰው ወገን የሚበልጥ የለም። መዳን ያለም ክርስቶስ ለአቡነ ሐራ ድንግል የሰጣቸው ልዩ ቃል ኪዳን አባታችን ሐራ ድንግል የረፍቱ ቀን በደረሰ ጊዜ እግዚአብሔር የምረትና የቅርታ ቃል ኪዳን ይሰጠው ዘንድ ከአላፍ መላእክት ጋር ከሰማይ ወደ እርሱ መጥቶ ወዳጄ ሐራ ድንግል ሆይ ስለ እኔ ብዙ ዓመታት ደክመሃል ከልጅነትም ጀምሮ እስከዚህ ሰዓት ድረስ ለእኔ አገልግልሃልና ፍቃዴን ፈጽመሃልና እኔም እንዲህ ብዬ ቃል ኪዳኔን እሰጠሃለሁ። በእጅህ የተባረከውን ለተራቡና ለተጠሙ እህልና ውሃም በመስጠት በዓልህን ያከበረውን ሰው ሁሉ ኃጢአተኛና በደለኛ ሆኖ ሳለ በጸሎትህና በቃል ኪዳንህ ቤታመነውን የገድልህን መጽሐፍ የጻፈውንና ያጻፈውን ያነበበውንና የተረጎመውን የሰማውንና ያሰማውን አጽምህን እየጠበቀ በገዳም የተቀመጠውን አንተንም ስለወደደ ከሩቅም ከቅርብ መጥቶ ገዳምን የተሳለመውን ወንድ ልጁና ሴት ልጁንም በስምህ የጠራውን እነዚሁን ሁሉ በየወገናቸው ከሥጋና ከነፍስ አገዛዝ ነፃ የወጡ የሆኑ ዘንድ እስከ ሰባት ትውልድ ድረስ ምሬልሃለሁ። አባታችን ሐራ ድንግል ይህንን ቃል በሰማ ጊዜ እግዚአብሔርን ሲያመሰግን እንዲህ አለ። አምላኬ ወይ ከፍ ከፍ ቅዱስ ስምህን ለዘላለም አከብራለሁ። ሁልጊዜ አመሰግንሃለሁ፣ ስምህን ለዘላለም አከብራለሁ። ደግ ወይም ክፉ ቢሆን በእኔ የተማጠነው ሰው ይድን ዘንድ ይህን ቃል ኪዳን ሰጥተኸኛልና። እግዚአብሔርም ይህንን ምስጋና ከእርሱ ከተቀበለ በኋላ ከእርሱ ዘንድ ሄደ። ገዳሙንም እንዲህ እያለ ባረካት። የአብና የወልድ የመንፈስ ቅዱስ በረከት በገዳሜና ስሜን በሚጠሩ ሁሉ ላይ ይደር። አምላክን በወለደች እመቤታችን የማርያም በረከት በገዳሜና እኔን በሚወዱ ሁሉ ላይ ይደር። የሚካኤልና የገብርኤል በረከት የማይንቀላፉ ትጓን ዝም የማይሉና አመስጋኞች የሆኑ የሱራፌልና የኪሩዌል በረከት በገዳሜና በእኔ በሚማጸን ሁሉ ላይ ይደር። የስጢፋኖስ፣ የጊዮርጊስ፣ የመርቆሪዎስ፣ የፋሲለደስ፣ የቴዎድሮስና የገላዲዮስ የድል አድራጊዎች ሰማዕታት ሁሉ በረከት በገዳሜና ፍቃዴን በሚፈጽም ሁሉ ላይ ይደር። የአባታችን አቡነ ተክለ ሃይማኖትና የአባታችን አወስጣቴዎስ የአባታችን ገብረ መንፈስ ቅዱስና በኢትዮጵያ ውስጥ በገዳማትና በአድባራት በደሴቶችም የሚኖሩ ሁሉ በረከት በገዳሜና በውስጡ አሁነው አስክሬኔን በሚጠብቋት ሁሉ ላይ ይደር። የሃይማኖት አምድና የቸርነት መዝገብ የሆነው እንደ መላእክትም በንጽህና የተሸለመው አባታችን ሐራ ድንግል ይህንን ቃለ ቡራኬ ከተናገረ በኋላ በያቄምና ባህና በፋሲልደስና በገላድዮስ በፊክጦርም በዓል ጥር 11 ቀን ከዚህ ከኃላፊው ዓለም ድካም አረፈ። እንደ በትረ ማርያም ጽጌ ድንግል ወለተ ጴጥሮስ ያሉ ሌሎች በርካታ ደናግል ቅዱሳን ዝናቸውን እየሰሙ ከያሉበት ይሄዱ ይጎበኟቸው እና በረከታቸውን ይቀበሉ ነበረ። አባታችን አቡነ ሐራ ድንግል በክብር ካረፉ በኋላ በመቃብራቸው ላይ ለአርባ ቀን ብርሃን ሲወርድ በገሃድ ታይቷል። አጽማቸው ከዚያው ከገዳማቸው በክብር አርፎ ይገኛል። በጸሎታቸው ያፈለቁት ጸበል፣ የመቃብራቸው አፈር ሕመምተኞችን ከተለያዩ ድዌያት ሰውንም እንስሳትንም እየፈወሰ ይገኛል። አፈራቸውና ጸበላቸው ለስጋ ደዌ፣ ለብጠት፣ ለቁስ፣ ለለምጽና ለመሳሰሉት ፍቱን መድኃኒት ነው። በዓለ ዕረፍታቸው ጥር 11 ቀን 1624 ዓመተ ምሕረት ነው። ጥር 11 ቀን በታላቅ ድምቀት በባህር ዳር ይከበራል። ምንጭ ከገድላት አንደበት። የእግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳን መልአክ ተራዳይነት የጻድቃን የሰማታት የቅዱሳን ሐዋርያት የቅዱሳን አበው መነኮሳት የቅዱሳት አንስት የደናግላንና የቅዱሳን ሁሉ ምልጃ ቃል ኪዳናቸው ባለንበት ከሁላችን ጋር ይሁር። አሜን። ወሰባት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር